ብዙ ጊዜ ያው ጤንነት ስንል ራሳችንን ለያይተ እናየዋለን። ለም ፊዚክል የሰውነት ጤናነት አለ፣ ሜንታል ሄልት እንላለን ግን እኛ የተለያየን ፍጥሮች አይደለንም አንድነ ነን እና ይህንን ሁለንተናዊነት ማየት ማለት ነው። እዚህ ስሜታችንን መመልከት አስተሳሰባችን፣ ሀሳባችን የት ነው ያለው? ሰውነታችንስ ሰውነታችን ደግሞ ስንል መስሎቻችን ኦርጋኖቻችን ብቻ ሳይሆኑ ግላንድ አለን፣ ሆርሞን አለን። እነዛን ሁሉ ያጠቃለለ ነገር ነው እና አንዱ ደግሞ አንዱን አፌክት የሚያደርግ ነገር ነው። ስለዚህ ይህንን ሁሉ ሁሉንም እንደ ሁለንተናዊ ስለሆንም እንደዛም አድርገን ማየት መጀመር አለብን ራሳችንን። ስለዚህ ሙሉ ሁለንተናዊ ጤንነቴን እንዴት ነው የምጠብቀው የሚለው መመልከት መጀመር አለብን።